ሰልፎ ዘንድሮ አሁን ሳያልቃለች ሳያልቅ ተለብላችሁ ለሀይም እየነገሯታይ አሁን እያረገ ነው፣ ሊያልቅ ነው አለች። በጣም ይገርማል። ግን አንቺ የክፋት ጥግሳ የክፋቱ ጥግሳ ለስራ ይችላል። ያ ማለት ተለያዩ ማለት እኮ አይደለም። ኦፖርቹኒቲ ፈልገሽ ትሄጃለሽ፣ ግን ተለያየሽ ማለት ነው። እንዲህ አይደለም

አሁን ወይም አይሚ ቤት አይደለም፣ ወይም ሌሎቹ ቤት አይደለም። ይሄ በይቅርታ ልቡ የሚቋጨው ቡሩኬ ቤትና ከፍስጤ አንዱ ቤት ይቋጭ የሚቋጭ ወይም ደግሞ ትላንትና የመጣች እነሱ እኮ ሽማግሌ እንዳለ ማን ማን ማን ማን ብሎ አዘጋጅቶ ነው ስራውን የጀመሩት። ገባሽ? ስለዛ ምን ቦታ ላይ እናንተ ቀስ ብላችሁ ምን ላይ እንደማለት በስርዓት አዳም የትም አይሄድም። የትም ይሄ የእንትኑ ወሬ ነው፣ ወሬ ነው። እዚህ ገና ለአንድ ኖቹ እራሱ ለወንድሞች እኮ እራሱ በስልክ ማን አይቶ ነው? እዚያ ገም ስልክ የሚያነሱ እና ቃለን እኮ አለ እኮ። ቴክስት ቴክስት አድርገውልኛል የቡሩኬ ቴክስት ለምን እንደምጽፍ ማለት ነው። እንደዚህ ሆኗል። እንደዚህ ይሆናል። እንደዚህ ይሆናል። እንደዚህ ይሆናል። የሙሉትን ቃላቸው ጽፋ አትከተል ቡሩኬ እንደዚህ አድርጓል። አይ እንደዚህ ብላለች፣ ማለት እንደዚህ ብሏል። አያቴ እንደዚህ ብሏል። የሙሉ በቪዲዮ ላይ ብቻ ሲመጡ ብቻ የእነሱን ቃል ተከታተሉ። ከዚህ ምናምን እንደው ለእንት ነው ለሸቀላ ነው፣ ውሸት ነው። ከማንም ጋራ አወሩ ምን ነው ቻና

ምንድነው ፍጽ እንግዲህ ከወንድሞቻቸውም እንግዲህ ለሱ እንዲያስታርቅ አደራግሰል ስለዚህ ፍጽ የማስታረቂያ መንገዱ እንደዚህ ነው ወይ ወይስ ነገሩ እንዲቋጭ ስላልፈለጋችሁ እኛ ስሩ መስራትም ስሩ ፍራንክ ስሩ ግን ይሄ ፍራንክ ኦዲየንስ አልተመቸውም አይዲያው አልተመቸልም ስለዚህ ይቋረጥ ብለን ብዙ ጊዜ ተናግረናል እንዲቋረጥ የምትፈልጉ ከሆነ የማስታረቅ ዘይቤው እንዲያደርግ መጀመሪያ አንተ የሀይልና የብሩክ ጥሩ ወንድምህ ነህ። ስለዚህ ቀድመህ እነሱን ጠርተህ ከካሜራ ጀርባ በደንብ አሳምነህ ነገሩ እንዲቋረጥ አድርግልን። የተጣሉ ብዬም አላስብም ለነገሩ ነገሩ እንዲቋረጥ አድርግልን። ይህንን ነው ማስታረቅ ከሆነ ዝም ብላችሁ ማየት እያያዛችሁ አታድርጉ ነው። ስለዚህ የማስታረቂያ ዘይቤው እኔ የተጣሉ ብዬ እኔ በራሴ በግሌ አስተያየት ነው አልተጣሉም ነው የምለው እና ግን ስራ ይቋረጥ ነው የእኔ አስተያየት። እንደገና ደግሞ ዳኒ የሚባለው ግን በአንተ በኩል ቢዝነስ ዳኒ እኛ እናውቃለን ከሚዲዎች ጋር አንተና ሶሲ ኮላ በርጋችሁ ለመስራት እንደመጣችሁ እንረዳችኋለን። ስለዚህ እኛ እናንተንም አንሰሩ ምክር ነው የምንሰጣችሁ። ምክሩ ምንድን አንተ ሶሲ ሪል የሆነ ፍቅረኛ ናት። ቪዲዮቸውን ውስጥ ገብቻ ይቻል ሪል ሪል የሆነ ፍቅረኛ ደግሞ ለስራም ቢሆን እንደዚህ አይነት ሰጣ ገባ ትክክል አይደለም። ቪዲዮ ማስታወሻ ነው። ስለዚህ አንተም ሪስፔክት አርጋት እሷም ሪስፔክት አርግህና ታረቁና ኮላብ አርጋችሁ መስራት ከፈለጋችሁ ከነቡሩኬ ከናይን ጋር በጥሩ አይዲያ ኮላብ አርጋችሁ ስሩ፣ እናያችኋለን። ይህን አይዲያ ግን አቋርጡት። አንተም ከሶሲ ጋር የምትመላለሰው አጉል ሰጣ ገባ ትዝብት ነው፣ ለሌሎችም ወንድምናቶቻችን ጥሩ ትምህርት አይደለም። ባልና ሚስት የሚሆን ሰው ተከባብሮ ነው መኖር ያለበት። ለቀልድም ቢሆን ክልክል ነው፣ ለስራም ቢሆን ክልክል ነው። ቃላቶች ይመረጣሉ። እኛ ማንነካቸው ሴቶች አሉ። ባልና ሚስት ሲኮን የማይነገሩ ቃላቶች። ስለዚህ እኔ እናታችሁ ነኝ፣ ታላቃችሁ ነኝ። አስተያየት ነው የምሰጣችሁ። ኮላብ አርጋችሁ የምትሰሩ ከሆነ እንቀበላለን፣ ችግር የለም። ሁሉም እኮ ኮላብ አርጎ ይሰራል ከማንም ጋር ነገም እና ቡሩኬ ከሌላ ኮላብ አርጎ ይሰራሉ። ምክንያቱም ፉልታይም ስራቸው ነው። እስከኔ እስከማውቀው ሌላ ስራ ያላቸው አይመስለኝም። ሁልታይም ስራ ከሆነ ደግሞ አይዲያ መምጣት አለብን። ግን የሚመጣው አይዲያ አሁን አልተመቸንም። እንደ ኦዲንስ አልተመቸንም። እንደና ሀይኒም ደግሞ አልመጠናቸው አይመጥናቸው። እኛ እኮ የምንከታተላቸው በእድሜያቸው ልክ ጥሩ ስራ እየሰሩ ስለነበረ ነው። ስለዚህ ለእነሱም አይመጥንም፣ ለኦዲንስም አይመጥንም። አቋርጡት። ለማቋረጥ ደግሞ በማስታረቅ ነው የሚቋጨው። ፍጼ ከጀርባ ቁረጡ፣ ተነጋገሩና ብዙ እንትን ፓርት ካለው አሳጥሩት። ፕሊዝ ተለመኑን፣ ድምጻችንን ስሙን። የምታከብሩን ከሆነ ፕሊዝ እናከብራችኋለን፣ አክብሩን። ብዙ ሰው በቃ እየተበሳጨ ነው በዚህ አይዲያ። እና እንደው የምታዳምጠን ከሆነ በትክክል የማስታረቂያው ዘዴ ይሄ አይደለም። ከኋላ ሁኑና ሀሳቡን ቁረጡት ነው መልክቴ። አመሰግናለሁ። እሺ ይህን እናት እናመሰግናለን። ጥሩ ማለት ነው ያስተላለፉት። ስለዚህ እንደዚህ ነው ሰው ማስታረቅ፣ ልክ አንቺ እንዳልሽው ነው። መካከላችሁ ደግሞ እሱ ነው ከማንም በላይ የተረጋጋ ሰው ነው። አሁን ከሁሉም በላይ ፍትሄ አስቦበት አራቱን አገናኝቶ ከሚያቀጣጥል ሁለቱንም ለየብቻ ለየብቻ አውርቶ አረጋግቶ ቢያስታርቅ ቢያመጣቸው ያን ቀን ራሱ በጣም ነበር የሚታረቁት። ሁለቱም እሳትና ጭድ የሚሆኑት እኮ አራቱ አንድ ላይ፣ ወይም ደግሞ ብሩኬ የምናደርገው ደህንና አይሚን አንድ ላይ ከታየው ይጨሳል። እንትና ደግሞ አይሚን ደግሞ ሶሲና ዳኒን አንድ ላይ ካየች ብሩኬን ካየችው ትጨሳለች። ለዛ ነው ሁሉም ነገር ማስተካከል የሽምግልና ወይም ደግሞ ለሰው ማስታረቅ እንደሱ አይደለም። አሁን ትላንትና ወዲጃ ታለ ዳኒን እና ሶሲን ያናገረችው የሶሲ ሴት ነው ብላለች። አናቅም እኛ የውስጣን አናቅም፣ ግን ደግሞ አነጋገሯ ከሁለቱም ጎን ሆና ማንስታ ከኛ የሰው ህይወት ውስጥ ገቡ ብዙ ነገር ተናግራለች። ወድጄ ላታለሁ። ለምን እሷም የመጣችብን መንገድ እናውቃለን። በፍቅር ነው የመጣችብን። የጨረቃ ፋሚሊዎች ደግሞ የነ ቡሩኬ ኦዲየንሶች የሚፈልጉ የነ ሀይሚን ሁኔታዊ ሲያወሩ ሀይሚንና ቡሩኬን ሰው ስለመጣቅ እንደዛ ብትመጣ እናውቃለን። እሷም በምን መንገድ እንደመጣችብን ግን ደግሞ ደግሞ አነጋገሩ በጣም ደስ ይላል። እንደዛ ነው ፍጼ ማስታረቅ የነበረበት ሁለቱም የራሱን እስካሁን የራሳ ሰው ስለሆነች ምን አረገችው? መጀመሪያ እናንትና ጋር ሄደችም የውልሽ እና ቡሩኬ ጋር ሄደችም የት ነው የሄደችው? የእሷን የእሷ ነው ና ሶሪ አንዴ ኦኬ ርታ እና የራሷ ሰው የሆነ ነው እዛ ሄደችው። እሷ ማለት ነው እዛ የራሷ ሰው መጀመሪያ አስታርቃ፣ የኛ ልጆች ጋር ነበረ መሄድ የፈለገችው። አያችሁ እንደዛ ነው። በቃ ሰውን ማስታረቅ ልክ እንደ እሷ ነው። የራሱን ሰው አስታርቆ ሌላ ጋር ይሄዳል ሰው እንዴ፣ አንዱን አራቱን አንድ ላይ አይደለም ሰብስቦ የሚያመጣው፣ እንደዛ ነው። እናመሰግናለን፣ እናታችን ግበሪልኝ፣ ኑርልኝ። ለጅም ምስጥሽ ላለን ዲጂ ዲጂ ጂጂ ሰው ሞቶባት ይሆናል። እንግዲህ ጠዋት ነው አሁን፣ ሁሉም ስራ ላይ ስለሆኑ በጣም አስቸጋሪ ነው። ይህኔ ለምን በጠዋት እንደገባች አናውቅም። ዛሬ ሳብኝ እያልኩሽ እኮ ነው። ሳብኝ የለሽም እኮ ድምጽሽ። የኔ ኔትወርክ ነው እንዴ? ስልኬም ስላለ የታለው ታዲያ ነ ሴ እንዲለችት እግዚአብሔር ይመስገን። ወይኔ፣ ሲጂ ወለደሽ? እሺ፣ ምን ነው? በሰላም ነው። እንዴት ነሽ? ሰላም ነሽ? ማጣሽ እንደ አድርሽ ወይ ትረጣናለች። አሁን ስሚ፣ አድረሻል ውለሻል። ወይዬ ደህና ናችሁ አድርሽ? ደህና ነን ደህና ነን። የለችም የለችም። ሰሜራ ላይ ወፍጮ እንዳይፈጩባቸው አሁን መናገር ስላለብኝ ነው የመጣሁት። አይ ዘሀራ እና ማናት እኔ

ናችሁ ውዶቼ። እንደውም ዜዴ ወታደሯ ስትለኝ ነበረ መኪና ላይ ስለሆኑ ድምፅ ስለገባ ነው። የእኔ መልካም የእኔ ሰውነቴ ሁላ ብታይ ውርር ነው የሚያደርግ። ብታይ ወታደር ድምፅ ነው። ቁም ነገር በእውነት የሆነ ስሜት አለኝ። ለምን ነው ማለት አሁን ነው ሴትዬ ሴትዬ ፖሊስ ነው የምትሆንብኝ። ያሮጊቷ ሰራተኛ ዛሬ ጠዋት ጠፋች። ግን ለዛ ነው እኮ እያየኋት ስለሆነ ለዛ ነው ቶሎ አስገቢኝ አልኩሽ ወፍጮ ሳይፈጩባቸው ልጆቹ ላይ እንናገር ብለን ነው። ትናንትና ቀረጻ እየተደረገ እነሱ በውስጥ እየተመላለሱ ነበር። ዘሐራ እና ሰሜራ አፈሽ፣ አትቀመጭም ወይ የአንቺ ጎማ ልትላት ፈልጋ ነው ጎማ የጻፈችው። ስለዚህ በሌላ ተርጉመ ደግሞ ወፍጮ እንዳይፈጩባቸው ለዚህ ነው የመጣሁት። ሰማሽ ወብሲል

ዘእንትነጋኑድምፃ ይኸውልሽ፣ እኔ እኮ አላየሁትም። ማታ እኮ እንትን ሰተን ነበር እኛ ቁም ነገር ስናወራ፣ ማንም ሰው እንዳይስቅ ጥሩ ጥሩ አዎ ግን ደግሞ ይሄን ነሽን አላየሁትም። ትጽፋ ይጽፋሉ ብዬ ነበረን። እንደዚህ አይነት ነገር ይጻፋሉ ብዬ አልጠረጠርኩም። ከዛ ሪኬርድ ስደርግ ተደወለልኝ። ማርያምን ነው ደውሎልኝ። ለምን ሪኬርድ አትመልሺም አሉኝ በውስጥ። እና የምን ሪኬርድ ነው ስለው እና ከእናንተ ልጆች ስጥኮ ናንዲ ፈጣሪ በስማ ማን ነው ጎማ ያለ አይቻለሁ እናንተ የቀዳችበት ቪዲዮ ስለኝ አረባን አረ ልጆቹ ይቀላለጋሉ ሌ ነው የሚያስቸግሩን፣ መሳቂ ይፈልጋሉ እነሱ እንደዚህ አይነት ነገር አይፈልጉም ስለው፣ አረ ሜሽን ነው እኮ ሜሽን ተደራርጎ ጎማ እያሉ ምን እያሉ ነው ምናምን ስለ አረ ተረጋጊ ሆናት፣ ልጆቹን እየሰደቡ እኮ ነው ምናምን እንዴት እንደዚህ ያለበት፣ ጌታ ሆይ አርፈሽ አትቀመጭም፣ ያንቺ ጎማ ነው ዛህራን ዝም እንድትል ማና ሰሚራ